ቀጢ፣ እሺ ፋጥማ፣ 13 ዓመት እሽኮይ። በ13 ዓመት እንዴት ፓስፖርት ልታወጭ የቻልሽ፣ ንገሪኝ ታሪክሽ። ፓስፖርት ያወጣት አገር ቤት እዛ። መታወቂያ ገና ሳወጣ 25 ዓመት አድርግተው አወጡልኝ ማለት ነው። አንቺ ግን በወቅቱ የ13 ዓመት ልጅ ነበርሽ። የ13 ዓመት ልጅ ሆነሽ የወጣልሽ መታወቂያ ላይ 23 ዓመት ነው የሚለው። 25 ዓመት አድርግቼ አወጣው? ተመለሰሽ አዲስ አበባ ወረን በአዝቦርቴም ተላከ አልቆየም ማልቆየም ያ ሁሉ ነገር ቶሎ ነው የመጣልኝ። ወደ ስደት መጣሁኝ። ግን ስደት ላይ ያጋጠመኝ እኔ እንዳሰብኩት ሳይሆን፣ በጣም ብዙ ስቃይ፣ በልጅነት እድሜ በቃ ብዙ ነገር ነው ያየሁትኝ። እቺ አሁን 18 ሞልቷታል፣ 18 ዓመት ሞልቷታል ወይ ፍረዱ እናንተ። ስንት ቀንሽ እዚህ ሆስፒታል ራስሽን ሳታቂ ነው የገባሽው? ለማንኛውም ያው ጠፍተሽብን ነበር ለተወሰነ ቀን። ትላንትና ነው ያወቅነው እዚህ መሆንሽን። የአክስትሽ ልጆች፣ ቤተሰቦችሽና ሙሬ እርዳታ እያደረጉልሽ ነው። ኦኬ፣ ትኬትሽን አስተካክለን ጤንነትሽ ሲስተካከል ሜት ትችያለሽ። ኦኬ። አሁን ግን ሲስተሩ ደህና ነኝ የምትየው አንቺ ነሽ። አንቺ የሳምባ ችግር አለሽ። ቤት ትላንት እንደነገርኩ ሆነ ትላንትና ብዬ አለው። እንደው ትልቅ ሚዲያ አግኝተን አሁን ስራው መሰራት ያለበት ኢትዮጵያ ያሉ ሰዎች ላይ ነው። ኢትዮጵያ ያሉ ቤተሰቦች ቤተሰብ ከችግር ብዛት ካለው የኑሮ ሁኔታ ከዚህ ከዚህ የተነሳ እንግዲህ ግራና ቀኙን ምንንም ሳይ ልጆቹን እየላከ ነው። ምክንያቱም ጎረቤት ያለችዋ ልጅ ቤቷን እየቀየረች ነው፣ ቤተሰብ እየረዳች ነው። እነሱ የያዩት ገንዘቡን ነው። እዚህ መጥተው የሚደርስባቸውን ነገር አያውቁትም። ስለዚህ አሁን እንዳልኩ ስራው መሰራት ያለበት ኢትዮጵያ ላይ ያሉት ሰዎች ላይ ነው። እስፔሻሊ እኔ አሁን እየገጠመኝ ያለው ደግሞ በብዛት የደቡብ ልጆች ናቸው። በብዛት እኔ 15፣ 16 መሙላታቸውን ራሱ ጠራጠራለሁ። እና እስኪ እንግዲህ አላሂ ሂርዳን እዛ ነው ስራው መሰራት ያለበት አንቺ ስት መጪ ስት አመት ነበር? ሳራ ወይ ሙቢዬ 15 አመት የነበረ ሲወጣ በጣም ብዙ ሲቀየር። 15 አመት ሲሆን የመጣሽው? አዎ። ቆይ በ15 አመት እሺ ቆይ፣ ሳራ ፓስፖርቱን እንዴት እንዴት? 18 መውላት የለብሽም ማለሽ አሁን ኦሬዲ ወተሻል። ሙቢዬ በዛን ጊዜ እንደዚህ ጥያቄ አልነበረም። ፓስፖርት ላይ ወጣ ሲሄድ ራሱ ብርን ተዘርፌ ለሌባ ወስዶብኝ ለምኜ ነው አስፋልት ላይ ቁጭ ብሎ ለምኖልኝ ስለትንሽ ስለሆንኩ ስለማዛዝናችሁ ሰዎች አወጥቶልኝ ማለት ነው። ላ አስራ አምስት ማለት ነው እና እኔ በስንት ነው ያወጣሁት ፓስፖርት? በዛ ሰዓት በሀያ ሁለት ነበር ያወጣሁት። በአጋጣሚ አባቴ የለውም እናቴን ለማገዝ ነበር አላማዬ ማለት ነው። በዝና በርታ በዚሁ ላይ እኔ ዳገሬ ስወጣ የ13 ዓመት ልጅ ነኝ። ስዴት ላይ መጣ የባሰ መጣ። 15 ነበር እስካሁን፣ አሁን ደግሞ 13 ሆኗል። እኔ ብቻ የምፈራው 11 እና 10 እንዳልሰማ። የጀማ ሐበቢ አሰላሙ አሌይኩም ወረህመቱላህ ወበረካቱ። እጅግ በጣም ያሳዝናል። በጣም ነው የሚያሳዝነው። እስኪ እዚህ ጋር በምስል የምታያቸው ልጆች እንግዲህ ስንት ዓመታቸው ነው ብላችሁ ትገምታላችሁ? እንደምትመለከቱት ፓስፖርት አውጥተው ሜዲካል ምርመራ ጨርሰው ወደ አረብ ሀገር ለመሄድ ተዘጋጅተዋል። ሀገራችን ላይ ምንድን ነው ይህ የሆነ ያለው? በተቻለ መጠን ይህን ቪዲዮ ላይክ አድርጉልኝ። ዛሬ ጉድ ነው የምትሰሙት፣ ጉድ እኔ ይህን ፎቶ ካገኘሁት በኋላ ፌስቡክ ላይ ላይፍ ገብቼ እንደው ይሄ ነገር እውነት ነው ወይ እህቶቼ፣ በዚህ እድሜያችሁ ነው ወይ እየተሰደዳችሁ ያላችሁት ብዬ አንዳንድ እህቶቻችሁን እህቶቼ፣ ላይፍ ላይ የተናገሩት የሰማሁት ነገር በጆሮዬ ለማመን በጣም ነው የሚከብደው። የ13 ዓመት ልጅ የ15 ዓመት ልጅ ያጋጠማትን ችግር መከራ፣ ስቃይ አምስት ወርድ ሰርታ ደግሞ ሳታገኝ ከራስ ከአንድ በቷ ከልጅቷ ስሙ። በዚህ ጉዳይ ላይ በደንብ መሰረት አለበት። ለማንኛውም አዳምጡ እህቶቻችን። እንግዲህ ወላጆች በዚህ ዕድሜ ልጆቻችሁን እየላካችሁ እናንተ የሚታያችሁ ብሩ ብቻ ነው አይደል? በየወሩ እየሰሩ ለእናንተ የሚልኩላችሁ። እዛ ከሄዱ በኋላ የሚያጋጥማቸውን ችግር መከራ ስቃይ አዳምጦት በደንብ አርግታቸው አውቃለሁ። ሀገር ላይ ያለው እውነት ከባድ ነው፣ ችግር አለ ምንም። ነገር ግን ቢሆን በዚህ ዕድሜ በ13 ዓመት፣ በ15 ዓመት እንዴት ነው እነዚህ ሜዲካል ፓስፖርት የሚያወጡት? የ13 ዓመት እንዴት ነው ፓስፖርት የሚያወጣው? ግን እንዴት እንደሆነ ከልጆቹ ከራሳቸው በ13 ዓመታቸው እንዴት ነው ፓስፖርት አውጥቶ ሜዲካል አልፈው አረብ ሀገር ለሜዲያ የበቁት? ከራሳቸው ስሙ ቪዲዮ ላይክ በማድረግ ጀምሩት። ይህን ቪዲዮ ወሳኝ ነው፣ በተቻለ መጠን ሼር አድርጉልኝ። አሁን እህቶቻችን እነስማ ላይክ ያደርግ። አሰላሙ አለይኩም ረመቱላ ወረካቱ። ወአለይኩም ሰላም ወረመቱላ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላ። ወላይ ሙቤ በዚህ በርከውንትም በጣም ደስተኛ ነኝ። በጣም ጎበዝ ነህ፣ በርታ በዚሁ ላይ እኔ ዳገሬ ስወጣ የ13 ዓመት ልጅ ነኝ። ስደት ላይ መጣ የባሰ መጣ። 15 ነበር እስካሁን፣ አሁን ደግሞ 13 ሆኗል። እኔ ብቻ የምፈራው 11ና 10 እንዳልሰማ ያጀማ 15 ነበር እስካሁን ትንሹ የሰማሁት፣ አሁን 13 ለች። ገና 10 ትሰማለህ። እድሜ ብቻ ይስጠህ። ግቡ 10 ካሉ እኔ 10 ዓመት ልጅና መጠና ታዩታላችሁ። እንደምታውቅ እስኪ፣ እሱ አሁን ምንድን ነው የምትሰራው? ቀጥ እሺ፣ ፋጥማ 13 ዓመት እሺ። እኮ በ13 ዓመት እንዴት ፓስፖርት ልታወጭ የቻልሽ ንገሪኝ፣ ታሪክሽ። ፓስፖርት የወጣሁት አገር ቤት እዛ መታወቂያ ገና ሳወጣ 25 ዓመት አድርግተው አወጡልኝ ማለት ነው። አንቺ ግን በወቅቱ የ13 ዓመት ልጅ ነበርሽ። የ13 ዓመት ልጅ ሆነሽ የወጣ ልጅ መታወቂያ ላይ 23 ዓመት ነው የሚለው። ዓመት አድርጌ አወጣው አዲስ አበባ ወረን ፓስፖርት የተላከ ማልቆየም ያ ሁሉ ነገር ቶሎ ነው የመጣልኝ። ወደ ስደት መጣወኝ። ግን ስደት ላይ ያጋጠመኝ እኔ እንዳሰብኩት ሳይሆን በጣም ብዙ ስቃይ፣ በልጅነት እድሜ በቃ ብዙ ነገር ነው ያየሁትኝ። አረቦችም ክፉ ቤት። በአስራ ሶስት አመትሽ እንግዲህ መታወቂያ ወጣሽ፣ ከዛ በኋላ ደግሞ ፓስፖርት ወጣ ኦኬ፣ ፓስፖርት ብሉስ ማን ነው? ራስሽ ነው ሄደሽ አወጣሽ ወይ ቤተሰቦችሽ ነው ያወጡልሽ? ላ ለራስሽ ሄድኩኝ። እዛው መግሪሽን ሲሄድ ምን ነገር አለኝ መታወቂያ አይተው በስ ጥያቄ ብዙ ጥያቄ ያበዙብኝ፣ አበዙብኝ። የእውነታ 25 አመት ይሆንሻል እንደ ብለውኝ፣ አዎ ይሆነኛል አልኩኝ። እኔ ምን የስደት የመሰለኝ በቃ ሄጂ እዛ ምንም ነገር ማልሰራ ነው የመሰለኝ በዛ እድሜ። አሁን ነው እንደዛ ነው ብዬ አሳመንኳቸው። ያኔ ደጋግሞ ሲጠይቁኝ እንደዛ ብዬ አወጣው ፓስፖርቴ ፓስፖርቴና አውጥቼ ወደው ወደ ኩዌት ተላከልኝ። በ15 ቀኑ ነው የተመለሰልኝ። ኦኬ አንቺ አንቺ ግን ፓስፖርት ካወጣሽ በኋላ በምንድን ነው በጠለም ነው የሽው ኤጀንሲ ነው የላከሽ? አዎ በኤጀንሲ ነው ደላላው ፓስፖርትን ተቀብሎኝ ደላላው እንደገና ወደ ሌላ ደላላ አዘዋውሮ ነው። ያኔ ደላላው ግን ያቅ ነበር አንቺ 13 አመት እንደሆነሽ አይደል? ያ ዘመዳችን ነው ራሱ። ለዛውን ዘመድሽ ነው? አጃይብ ኮን። ለዛውን ዘመድሽ ነው መጣባቴ ግን እንደዛ ስደት ሲልከኝም ያን ትንሽ ቤት ነው ተብዬ ነው የሚልኩትኝ። ግን ያጋጠመኝ አምስተኛ ፎቅ ነበር። አምስት ፎቅ ተታች እስከ ላይ ማለት ነው። የ13 ዓመት ልጁ ነች። አምስት ፎቅ ነበር ምሳሌው። አዎ ስድስት ወር ስሰራ የስድስት ወር ደሞዝ ራሱ አልተሰጠኝም። ግን እንደዛም ሁኜ አረበኛ አልችልም ብረት ድስት አንጭ ብለኝ ፎቅ አራት አምስተኛ ፎቅ እስከ አንደኛ ፎቅ አምስተኛ ፎቅ እንደዛ ስሮጥ ቁማታ አይነበረ ማዳሞ ማለት ነው። ያኔ አረብኛ ስለማላውቅ ብረድስ ማለት ራሱ ስለቃተኝ ብረድስ ታንጭ ስትል በአማርኛ እንግዲህ እንጂ ድርስ ሲባል እኔ እንጂ ድር ይበሰለኝ ትንሾች ከብቶች አሉ አይደለም፣ እነሱን ነው የመሰለኝ። እሱም ፍለጋ ሮጣለሁ። ዝም ብላ ቁማታ አዳምጠኛል። ደላለዋ ዘንድ ምን እንዳልደውል ተኢትዮጵያ ይያቸው የመጣሁት ቁጥሮች እንዳለ የተወሰደብኝ ማለት ነው። እንዳለ ተወስዶብኝ መላ ሲጠፋኝ ዝም ብዬ አሁን አገራችን ዝም ብለን እንደት ነው የምንሄደው ሄደው እንደዛ ዝም ብዬ ሄድኩኝ። ከቤት ወጣው ስድስት ወር የስድስት ወር ደመወዝ አላገኘሁም። አምስት ፎቅ ሰርቼ ማለት ነው ተታች እስከ ላይ ሰርቼ አምስት ስድስት ወር ደመወዝ አላገኘሁም። ለምንድን ነው ያላገኘሽው? አደላላውን አላናገርሽም? አጀንሲውን አላናገርሽም? ደላላው ዘመዴ ነው አላልሽም? ዘመድሽ ሆኖ እንዴት ዝም አለ። ስልኩን ቀየረ። ልክ እኔ እኮ የስደር ስልኩን ቀየረ። ፋዘሬም ሲያናግራቸው ደህና እየሰራች ነው፣ ኮይት አግብታ ተቀምጣለችኝ፣ እምባሲ ሄዳ ግብታ ተቀምጣለች፣ እንደዛ የሚል ወሬ ይሰማል። ፋዘር በዛ የተነሳ ይቆጣል። ፋዘር አንቺ ለራሰች ሌላ ነገር እየሰራች ነው እንጂ ስራ ላይ ነሽኝ፣ ስራ ላይ አይደለሽም። በቃ ብዙ ነገር ገባ። እንደዛ ሲሆንብኝ ስድስት ወር ሰርቼ ጠፋሁኝ ማለት ነው። ዝም ብዬ ሄድኩኝ የምሄድበት እንኳን የለም። ስድስት ወር ነስራሽ ኮይት፣ ከዛ በኋላ ስድስት ወር ሙሉ ደሞዝ አልሰጡሽም። እንደዛ ሲያደክሙሽ፣ አንቺ ያደረግሹ ነገር በቃ ቤቱን ለቀሽ ጠፋሽ፣ ምታቂሱ ነበር። የሚሄድበት አላውቅም። ስልክ እንኳን የለንም የዛን ጊዜ ስልክ እንደዚህ የለም። ዝም ብዬ ሲሄድ ሲሄድ፣ የዛን ጊዜ ሀገርም አማን ነው፣ እንዳሁን አልተበላሸም። የሆነ አረሳውም ያንሰውዬ የሆነ ህንድ ነው አንስቶ ኤምባሲ አደረሰኝ። የተወሰደች የኢትዮጵያ ኤምባሲ አዎ፣ ኢትዮጵያ ኤምባሲ አደረሰኝ። የኢትዮጵያ ኤምባሲ ሲያደርሰኝ ኤምባሲዎች ለምንድን ነው የመጣሁት? ይዞ ላይ እንደዚህ እንደዚህ ነው ባይዘዋ አንዳንዴ ኤምባሲ ይረዳል ምናምን ይላሉ እንጂ ምንም ነገር የሚረዳ ነገር የለም። ኤምባሲ ሰባት ወር ተቀምጫለሁ። ኤምባሲ መታወቂያዬን እንኳን ይወስዱልኛል ብዬ ማለት ነው። እንደዛ በጣም ደላለዋ መጣችኝ። ተደውሎላትኝ ሰውየውም መጣ። ሰርቃ ነው የወጣችው ብሩን ታልመለሰች ደሞዝ እንኳን አልገዛሁም አልወሰርኩም። እንዴት ነው የምሰርቀው ብዬ ብዙ ተከራከርኩ። ደላላዎች ወደ አረቧ ነው እንጂ የምታደልለው ወደኛ እንትና አጥልም ማለት ነው። ስለዚህ አምስት ወር አምስት ወር ሰርተች ደሞዝ ሳታገኝ አንቺ ጠፍተሽ ኤምባሲ ሄድሽ። ኤምባሲ ደግሞ እንግዲህ ደላላውን ጠራት። ደላላውን ሲያናግራት ከዛ ቤት ሰርቃ ነው የወጣችው እየተፈለገች ነው ብላ እንደውም የአንቺን ደሞዝ ከማስመለስ የባሰ አንቺን አንቺን ወንጀለኛ ያረገችሽ ማለት ነው። የመጀመሪያው ደላላ ላይ የሰራውን ፌክ ሰምተዋል። ሙቤ ምን እንዳለ ለቤተሰቦቹ ምን እንዳላት ሰምታታል። ለቤተሰቦቹ እሷ ኮይቲያ ግብታ ነው የምትኖረው ተመለከታ። ደላላዎቹ አሁንም በቅርብ የሰማሁት ነገር ስላለ ነው ይሄን ያነሳውት። ልጅቷ በጣም ተቸግራ እያለች አይ እሷ ደልቷት ነው የምትኖረው፣ አረቦች በጣም ጊፍት ይሰጧታል የሚገርሙ ደሞዟን እንኳን እንኳን አይሰጧትም። አሁን የዚችም ደላላ ምንድን ነው ያለው? እሷ በጣም ተመችቷት ከቤተሰቦቿ ጋር ለማጣቆራ አይዋር አግብታ ነው የምትኖረው። ስብሀናላ በጣም የሚገርሙ የደላሎች ውሸትን እየው በጣም እሺ። ከዛስ ከዛስ በኋላስ ምን ተፈጠረ? ኤምባሲ መጣች። ደላላዋ እንደዚህ የተባለ ኤምባሲ ምን አረገልሽ? በዚህ ወቅት ደላላውም መጣች ሰውየውም መጣ ወርቅ ይዛ ነው የጠፋችው አሉ። እኔ ወላሂ ላዚም ቁርአን ይዤ እምላለሁኝ። እኔ ወርቅም ይዤ አልጠፋሁም። ምንም ነገር ይዤ አልጠፋሁም። የመታኝ እድሜ ስንት ነበር ያኔ? አስራ አራት ወይ ገና አስራ ሦስት አልሞላሁም። ገና አስራ ሦስት ነኝ። እሺ አስራ ሦስት እራሱ ገና እንደጨረስኩ ነው። ለምሳሌ 13 አመቴ መስከረም ነበረ የምጨርሰው መስከረም 15 ላይ ነው የምጨ- ሰው ነበረ። ሀምሌ ነው የወጣሁት አገር ቤት አስራ አራትም አልሞላኝም። ከዛ ወጣሁኝ እንደዛ። እምባሲ መጣው እምባሲ ምንም ነገር አላረገልኝም፣ ወይ ደግሞ ዘናል አልተቀበለኝም። ተዛ እንደዛ እምባሲ ምን ማረግም። ሰውዬውም ከሰሳ እኔም ከሰስኩኝ። ሴትዮዋ ደላለዋ ምን አለችኝ? ሌላ ቦታ ሸጥሽና ብርሽንም ባስቦርትሽን ይሸጥሻል። እንደገና በጠለብ ሌላ ቦታ ሄደሽ ትሸጪና፣ ያኔ እንደ ግዝ እንትን ማለት ነው እንደ ሸጥሻለሁ አለቻት። አየቻት፣ እቃ ነው እንግዲህ፣ እቃ ነው። እንደው ሌላ ቦታ ስራ አስገባሻለሁ ብትል ምን አለበት ሌላ ስራ ፈልግልሻለሁ ግን ሌላ ቦታ እሸጥሽና አለቻት እንዴት ነው እሸጥሻለሁ የምትልሽ ማለት ይሄን ነገር በደንብ አስረጅኝ እንዴት እሸጠችሽ እሸጥሽና ፓስፖርትሽንም የሰውየውንም ብር ከፍዬ ስድስት ወር ስለሞላሽና ጥለሽ ስለወጣሽኝ አመት ስላልሞላሽ እዳው እኔ ላይ ነው የሚሆነው ግዴታ ሌላ ቤት ሽጬሽ ብርሽን የምሰጥሽ ብርሽን የሚሰጡሽ ባዝቦርትሽን የሚሰጡ እኔ ሌላ ቦታም አልሸጥም። ወይ ሀገር ያስገብኝ ወይ ብሬን አስመልሽልኝና ሌላ ስራ እሰራለሁ አልኳት። ሌላ ቦታም አትሄጂም፣ ብርሽም አይሰጥሽም፣ ባዝቦርትሽም አይሰጥሽም፣ ከዚያ ሀገርም እንዳትወጪ ነው የምናደርግሻለችኝ። እሺ ማን እንደ እኔም ደግሞ እልከኛ ነበርኩኝ። እሺ ማን እንትን እንደሚል እናያለን። እኔ ሰውዬውንም ከሰስኳት እሷንም ከሰስኳት። ግን ብከስም ማለት ነው አንዳንዴ ኤምባሲ ውስጥ ጥሩ ናቸው ምናምን ይሉኛል። እኔ ግን ኤምባሲ ለእኔ ምንም ነገር ያደረገልኝ ይለም። መጨረሻ ላይ እንደዛ ተካስቼ ቤተሰብ እራሱ ስደውል አንቺ ትቀልጂብናለሽ እያሉኝ ያን ላጉዳ ሳልፌ እንትን ከእራስ ኤምባሲንም አልፈልግም ብዬ ዝም ብዬ ወጣሁኝ። ወደ ደላላ ማለት ነው ዝም ብሎ ደላላ የሆነች የሀረርጌ ልጅ ናት ወሰደችኝ ከዛ ስራ ገባሁኝ። እየሰራሁ እያለ ያቺ ደላላም በባልሆነ ነገር ተከሳ ወደ አገሯ ገባች። መልሴ ኤምባሲ ሄርኩኝ። የስምንት ወር ደሞዝ ይዤ ኤምባሲ ሄርኩኝ። ከዛ ባሲ ስራ ማስገባት ጀምሮ ነበረ። ብሬን ይዤ ብር እንዳለኝ ነግሬያቸው፣ ብሬን ይዤ ነው የሚሄደው ብያቸው የሽሽግር የለውም ይዜ ሲጂ ብለውኝ ሄጄ የሰባ የስምንት ወር ደሞዝ ይዜ ሄጄ ባዶጅን ተመለስኩኝ። ሴትየዋ ብሬን ቀምታኝ፣ ሴትየዋ ራሱ ናት እምባሲ ያስገባች። ብሬን ወስዳብኛለ ብላቸው ጊዜ አረቦች አይዋሹ ማንችነች የምትዋሽ ነው ያሉ፣ እምባሲ ውስጥ ማለት ነው። ድጋሚ የሰባት ወር ደሞዝም ያኔ አንድ አመት ሙሉ ምንም ነገር በቃ አለ ደሞዝ የሰራሁት በለ አረሱ ኩዊት ላይ አለ ደሞዝ እንደዛ ሰራሁኝ። ከዛም በኋላ ኸላስ አንድ ፊት እንባስ እንዳልሄድ እንባስ የወጣ ሰው ድጋሜ እንዳይማለስ ብሎ ፈርሞ የሚወጡ አሉ ነበር። ፈርሜ ወጣሁኝ። ተንባስ ዝም ብዬ ደላለ ከዛን እዛ መስራት ጀመርኩኝ። አልሐምዱሊላህ ሰራሁኝ። ሰርቼም የሰው ልጅ አንዳንዴ ቤተሰብ ያሞኛ አልገባ ተዛን መልሼ ለቤተሰብ ዝም ብዬ መላክ ሆነ። እናቴ የለኝም ለእህቶቼ እያልኩኝ ዝም ብዬ ብሬን እልካለሁ በየወሩ እየጠበቁ ስልክ ስልክ፣ መጨረሻ ላይ አባቴ የሰውና ስለሆነች ለእሷ ነው እንጂ የሚያደርገው ለእህቶችሽ እኮ አያደርግልሽም አሉት። ከዛም በኋላ አባቴ ሲደውል አንቺ ስላልሰራሹ ለማንም ብሰጠው ምን ቸገረሽ ወንድ ነው ስላሚሰጥሽ ማሰማ መስሎሽ ነው እንደ ይላል። የዛን ጊዜ እንግዲህ አራት አስራ አራት አመት ሙላኝ ማለት ነው እንግዲህ እንዴት ቡክም እንደሚከፈታና ቅንበስ እኔ ስደት ስወጣ ቀላል ቤት ነው ስላሉኝ እንደዛ ነው የመሰለኝ። ከዛ እንደገና ሰው ፈልጌ በሰው መላክ ጀመርኩኝ። በጣም ብዙ ነገር ተባልኩኝ። እሱ ነው ሰው በሰጠች ላይ ለእኛ መስጠትን ቢብሎች ነው ግን እኔ ነው ይፈግቼ ይህንን ብር ማመጣ በልጅነት ስደት መውጣት ማለት በጣም ከባድ ነው። አብሶ አገር ላይ ምንም ነገር ሰርተህም አታቅድጁና ስደት ስትወጣ በቃ ብዙ ስቃይ ማትለው በላይ ያኔ እዚ ሆነና፣ አሁን ስናወራው ቀላል ይመስላል። ግን ብዙ ነገር አረቦች እየተማጡ እየተሰደቡ ይሄና አንጭ ሲኑሉ መናገርም ብንችል ምንህ መሄጃ የለን፣ ሁሉም በሩ ነው የሚዘጋቡ። ግን ትንሽዬ ሲያልፍልህ፣ ሁሉም ሰው ደግሞ እጁን ያጨበጭብልሃል። እነዚህን ልጆችን ስደት እንዲመጡ ያልመኝላቸውም ስደት፣ ለምን ብዙ ስቃይ አሳልፌበታለሁ፣ ስንት ነገር ተብያለሁኝ። በተቻላችሁ አቅም ድምፅ ሆኑላቸው እላለሁኝ። ይሄ ነው እኔ በጣም ያኔ ሆዴን የበሉኝ። ለምን ላወላይ በጣም ነው ያኔ። በልጅነት እድሜ ፎቅታ ስትሮጥ እኔን በጣም ነው የሚሰማ የማችለውን ነገር አንሱ እያሉ ሲያስነሱ፣ አብሶ በጣም አብሶ እኔ ገባሁበት። ወላሂ ላዚም ግን ደልሳው ምሸት ይመስላል። ዘጠኝ ልጆች ነው ያላት። የዘጠኝ ልጆች ልብስ አጥቤ እንደዛ ፈግቼ በ13 አመትሽ ደሞ ዜን ከለከሉኝ። ግን እንደዛ ሙኘ ደግሞ አንድ ቀንቀስ አለ ሰዓት ካህረባ ያዘኝ። ምንም ነገር ስለማላውቅ ስለተበላሸ ማለት ነው መናገር ስላልችል ካህረባ ይዞኝ ስጮህ ሰውየው በይሄ ጥምጣም ላይ እኮ የሚያደርጉት አጋላል አይደለም። በሱነ የመጣ ለሽ የምትምጮ ብሎ ይሄ ነው ይሄ ነው ስላቸው፣ አላመንም። ግን ልጆቻቸው አጠገቡ እንዲደርፉ አልፈቀዱላቸውም። አረሳውም ይሄን ብዙ ሀገር ቤት ስትመጣ በጣም ነው የሚከብደው። ወላሂ ቤት በጣም ግን እንደዛ አልፎልን ስናይ ስናወራ ቀላል ይመስላል። አሁን አረበኛ ችለን ስናወራ ማለት ነው ግን በጣም ብዙ አሁን እራሱ በደላላ ተጨቁልን ነው የምንሰራ አሁን፣ እኔ ኩዌት ላይ እንግዲህ አስራ ሶስት ዓመት ጨርሼ አስራ አራት ዓመት ውስጥ ነኝ። ግን አሁን ስንት ዓመትሽ ነው? አሁን እንግዲህ ወደ አስራ ሶስት ጨርሼ አስራ አራት ዓመት ውስጥ ነኝ። አሁን አስራ አራት ዓመትሽ ነው። አሁን እድሜ ስንት ነው? እድሜ እድሜ? እንግዲህ ወደ ሀያ ስድስት እየሄድኩ ነው። ስብሀና አላህ። ከዛ ጊዜ ጀምሮ ኩዌት ነው ያለሽ? በአስራ ሶስት ዓመት የመጣሽ 13 ዓመት አመጣ ኩዌት ነው ያለሁት። እስካሁን አገር ቤት አልሄድሽም? አለኩ መሄጃ አጣሁኝ፣ በፖሊሶችም ሲይዙ አያስገቡኝ። አንድ ጊዜ 13 ዓመት ጀምረሽ እስካሁን ድረስ አሁን አሁን ስንት ሀያ ስድስት አመት እሽ፣ ይሄ ሁሉ ጊዜ ኢትዮጵያ አልሄድሽም? ለምን ቤተሰብ ራሱ ልምጣ ዝላቸው ምንድነው? አገር ቤት አገር ቤት ምን ሁሉ መሄጃ አጥቶ ተቀምጧልኝ። አንቺ ወይ ነው የምትመጪው? ይሉኛል አንዳንዴ። ተመልከቱ፣ ምን ያህል የቤተሰብ ጭካኔ። እንግዲህ 13 አመት፣ በ13 አመት ወጣች ይች ልጅ፣ አሁን እድሜው 26 ነው። ይሄ ሁሉ ጊዜ እየሰራች እየለፋች፣ ለቤተሰቦቿ ነው የምትልከው። ልምጣ ስትለው አሁን አንቺ የት መጪ ነው፣ አገር ላይ ሰላም የለም፣ ያለሽበት እዛውኝ ዝም ብለሽ ብር ላኪ ነው የሚሏት። ወላሂ ለቤተሰብ እኮ ብር መላክ አቁም ያለው ለቤተሰብ አሁን ሰባት አመት ሆነኝ ለቤተሰብ ብር መለካቁም የራሴን ነገር በእናቴ ቤተሰቦች አንዳንድ ነገር እያስተካከልኩ ነው እንጂ። ግን ከባድ ነው። የሰው ልጅም ስታዛቸው ግዴታ የሆነ ነገር ታልሰጠ ሁሉም ሰው አይታዘዝ። ብዙ ስቃ ያለው ስደት ላይ አብሶ፣ በጣም ወላይ ላዚም አብሶ በልጅነት ይወጣ በጣም ስቃ ያለው ወላይ ሙቤ በጣም ከምንም በላይ እኔ በጣም የጎዳኝ። አመመኝ እንኳን ስ አሁን አሁን በአሁን ጊዜ ራሱ አመመኝ፣ ታረቡ ቤት አስወጅ ስትላቸው ራሱ ማለት ነው አያስወጡም። ለምን እነሱም ታረቦች ላይ ቦነስ ስለሚያገኙ ደህና ቦነስ፣ ቤቱነ የምሰራ ተሆነ ስልክ ራሱ አያነሱልህም። አሞ ደውለ አውጭኝ አሞኛ ስትላቸው በመስመር ስደውላቸው ብሎክ ያደረጉልሃል። በመስመር ማለት ነው በዋስ ደግሞ ሪከርድን ብታረግላቸው አይመልሱም ማለት ነው። በጣም ብዙ ስቃይ ውስጥ ነው ያለው ቆይት ውስጥ አብሶ ማንም የሚያየው ነገር ብዙ ነገር አለ ማለት ነው። አሁን እዚህ በአሁን ጊዜ ራሱ በፊት የገዛኋቸው ነገር ብቻ ስላለ ደላላው ዘንድ ስላስቀመንኩ ብቻ ከኔ በኮይ ብር ሰባ ዲናር ነው ምብበላው ማለት ነው። ግን የምሰራውን ስራ ብታዩ ጅለሽ እንዴት ነው የምትሉት ግን የሰራሁትን ነገር ተማጣ ብዬ ሰባ ዲናር እሰጣታለሁ ማለት ነው። ይሄንንም እያረግ ስልክ ብታነሳልህና ሲያምህ ምን ሆነች ነው ብላ ሐኪም ቤት የሚወስድ ሰው አታገኝ ምንም። ደህና ብትሆንላት። ስደት ክፉ ነው ወላ በጣም። ላላየው ሰው ቀላል ይመስላል ግን ተሰቃይቶ ላየው ሰው በጣም ከባድ ነው። ሙቤ ወላ ላስ። እንግዲህ እንደ 13 ዓመት ጀምሬ እስከ 26 ዓመት ሙሉ ስቃይ ውስጥ ነው ያለሁት ማለት ነው፣ ግን ይሄ ሁሉ መፍትሄ የለውም። ምንም ብታረግ መፍትሄ የለውም። እኔ እዚህ ሀገር ላይ ቆሞ የሚከራከርልህ ሰው የለም። የሆነ ነገር ብትል ብዙ ነገር የምትከስረው ነገር አለ። ይህ ይመስላል ታሪኬ። እኔ ወላይ በርታ፣ እነዚህ ልጆች ወላይ ስደት እንዳይመጡ ይህን ነው። እህቶቻችን ወንድሞቻችን በጣም ድምጡ ነውላቸው። ለምን በጣም ክፉ ነው ስደት፣ ለእናት ልጅ ራሱ አይሆን። እንደሰማችሁት ነው፣ እጅግ ነው የሚያሳዝነው፣ በጣም ያሳዝናል። እባካችሁን፣ እባካችሁን ይሄ ነገር መቆም አለበት፣ ይሄ ነገር መቆም አለበት። ከቀናት በፊት የሆኑ እህትና ወንድ ቤተሰብ መጥተው እባክህ ሙቤ እቺ ልጅን አስፈልግ ፈልግልን ብለዋል። ተመልከቱ እዚህ ጋ በሰለ ህይወት ህፃን ልጅ ናት፣ ህፃን ልጅ ናት። እች ልጅ እንግዲህ ደላላው ስራ ካስገባት በኋላ በሚቀጥለው ቀን አረቦቹ እንዴ ታማለች፣ አቅም የላትም ይመልሶታል። ደላላ ወስዶ እህት አለች ዱባይ፣ እሷ ጋር ትቀመጥና እህትዮ በተቻለ መጠን ታስታማማታለች። አልቻሉም፣ ወደ ሀገር ሊሸኟት ይሞክራሉ ኤርፖርት ላይ ች ልጅ እኔ እንጃ ደላላው እዚያ አድርሶ ጥሏት ነው ደውለን ስናናግረው አረ ጠፍታቢል ነው ተርሚናል ሶስት ላይ ያለን እዛ ሄደን በንጋታው ስንፈልጋት አንድ ትህት አለች ሙኒት የምትባል ጠብቃት ፈለግናት አጣም ማነው ስምሽ ጮክ በይ ትንሽ ብልጫ ከመቼ ጀምሮ ነው እዚህ ያለሽው ስንት ቀንሽ ነው እዚህ ሆስፒታል ራስሽን ሳታውቂ ነው የገባሽው። ለማንኛውም ያው ጠፍሰሽብን ነበር ለተወሰነ ቀን ትላንትና ነው ያወጡነው። እዚህ መሆንሽን የአክስትሽ ልጆች ቤተሰቦችሽና ሙቤ እርዳታ እያደረጉልሽ ነው። ትኬትሽን አስተካክለን ጤንነትሽ ሲስተካከል ሜት ትችያለሽ። አሁን ግን ሲስተር፣ ደህና ነኝ የምትየው አንቺ ነሽ። አንቺ የሳምባ ችግር አለሽ። ስለዚህ በጣም ቪዲዮውን ላክ ያርጉልኝ። በሚቀጥለው ቪዲዮ እስከምንገኝ ሰላም አለይኩም።